አይዞሽ የእኔ ልጅ። እኔ እኮ ለዚህ ነው ክፍሌ ማንም እንዳይመጣ የምፈልገው፣ አንቺ ግን ምንም አልተረዳሽኝም ነበር። አሁን ገብቶኛል። ከዚህ በኋላ ማንም ክፍልሽ አይመጣም። ከዚህ በኋላ ክፍሌ እንድትመጣ አልፈልግም። አትመጣም፣ ሰሚኛልሽ አደለ? ከዚህ በኋላ ክፍሌ መምጣት አደለም። እኔ በምሄድበት ብትከተኝ፣ ይኸው ማሚ ፊት እየነገርኩች ነው፣ አስቀይምሻለሁ። አንቺማ በዚህ ሁኔታች ብቻዬን ብታገኝኝ ራሱ እኔን ከመግደል ወደኋላ አትልም። አረብስ፣ ዝም በይ ሃኒ፣ እኔ ዜማን ማንም ማናገራት ነገር አለ። ሳሎን ጠብቅኝ። ዜማ። አቤት። ሀና እህትሽ ነች አይደል? ነች። ታዲያ በእህት ላይ ይሄ ሁሉ ምቀኝነት ለምን አስፈለገ? የምን ምቀኝነት አመጣሽ አክስቴ? ታዲያ እኔ ነኝ ይህንን ያደረግኩት ልጄ ስትጫወት አይቻት በጣም ተደስቼ ደስታዬን እንኳን አጣጥሜ ሳል ጨርስ ተጫዋች ብላ ጥላልሽ ሄደች። ታዲያ ተጫዋች ብላ በፈቀደችልሽ የእሷን ጊታር በጥሶ መጠበቅ ምን የሚሉት ምቀኝነት ነው ማ እኔ አሁን ዝም ብለሽ እንድትሰሚኝ ነው ምፈልገው። ቀና ብለሽ እያየሽ አውሪኝ። እውነት እኮ ነው አንገት ደፊ ሀገር አጥፊ የሚባለው። አሁን ለእናትሽ እንደዚህ ያደረገች ብዬ ብነግራት ምን የሚሰማት ይመስልሻል? ንገሪኝ። አታዝንም? ታዝናለች። እንደዚህ አይነት መጥፎነት እስከ የት ነው የለመድሽው? ለምን ዝም ትያለሽ? ተናገሪ እንጂ። ጊታሪኝ ከሰራልኝ ያሬድ ጋ ልሄድ ነው። ሌላ ምን አደርጋለሁ በይሽ። ቀስ በይ። መንገድ ውስጥ ተሻገሪ። አየሽ አይደል ያንቺ ችግር ይሄ ሁሉ ጣጣ ያመጣ እሺ ይቅርታ ይቅርታሽ ራሱ እኮ ያጠፋ ሰው አይመስልም ትልቅ ሽልማት ይዘሽ የመጣሽ ነው የምትመስዩ ትሰምኛለሽ ከዚህ በኋላ እንደዚያ አይነት ነገር ስታደርጊ ባገኝ ወይም ብሰማ ቀጥታ ባሳሳፍሬ ወደ እናትሽ ነው ምልክሽ ይሄ ጥፋት እያጠፉ ሀሳቤ ህልሜ የሚባል ነገር የለም እኔ ጋ እንደዚያ አይነት ነገር አይሰራም አስቸገርኩ። ሸዋታ አምጪልኛለሽ። ለአንቺም በዛውም ጠጪ አለሽ። አንጭ

አንተ ብትሆን የሙዚቃ መሳሪያ እንደዚህ ቢደረግበት ደስ ይላል አይለኝም? እና ታሪ ለም በሰው ትፈርዳለ። አንቺ እንዳልሽ የምር ይሄ ጊታር ተበላሽቶ ቢሆን ኖሮ ዴቲን ዛሬ አይደለም የዛሬ ወር አልጨርሰውም ነበር። አሁን ግን መፍትሄውን አግኝተናል። ስለዚህ እየተሰራ መበሳጭቱ አንቺ በሽታ። አንተ ስላልገባህ ነው። ስለገባኝ እኮ ነው እያስተካከልኩት። በዚህ ላይ ደግሞ እኔ ሙዚቀኛ ሆኜ ሙዚቀኛ ለመሆን የሚፈልጉ ሁለት ተማማቾች ሲጣሉና ሲኮራረፉ ማየት አልፈልግም። ሄዳለኝ በተገላገልኩ። ከስህተት መማር ትልቅ ነገር ነው። ሌሎች የሰሩትን ስህተት እየደገሙ ግን ከስህተት የተማረ ያለው ማለት ሞኝነት ነው። አይ ሞኝነት፣ ከዚህ በላይ ታዲያ ሞኝነት ከየት ይምጣ? ያው ጊታርሽ፣ በሰላምና በጤና ወደ ባሌ ተመልሱ። አመሰግናለሁ። ምንም አይነት ማታ፣ የሚገርምሽ የሰራው ዜማ በጣም ያበደ ነው። ያሰማሽ ዜማ? አይ አሁን አልፈለግም ሌላ ቀን ለመስማት ትጓጉ ነበር፣ ዛሬ ምን ተገኘ? በጣም አናዳኛለች። እኔ ያሬድ ስለሆነ ስሜ ሰው መቼም እንደ ቅዱስ ያሬድ ሊያስበኝ እንደማይችል ነው ማሰበው። ካሰበን ደግሞ ችግሩ የራሱ ነው። ምክንያቱም እንደ ቅዱስ ያሬድ ደጋግሜ ሞክሬ ሊሳካልኝ የሚችል ሰው መሆኔን ማወቅ ስላልቻልኩ ነው። አንዳንዴ ኮ የምታወራው ነገር ሁሉ ግራ ይገባኛል። እሺ አሁን ደዊ ላትና ናይቢያት ላስታርቃችሁ፣ አሁ ላስታርቃችሁ ያሬድ፣ እየቀለድክ ነው አደል? ለምን እቀልዳለሁ? እንዴት ነው እኔ ከገዳይ ጋር የምታረቀው? የታለ? የሞትሽው ፊት ለፊት የተቀምጠሽ ከኔ ያሬድ ጋር እያወራሽ አይደል እንዴ? እኔ ቀልድኩ? አይደለም። ምንም ቀልድ አይደለም። ሰው ያጠፋል። ካጠፋ ደግሞ አስተምሮ ማለት ነው። መልሶ ካጠፋ ግን ለማያዳግም ጊዜ እርግፍ አርግሽ መተው ነው። ያሬዶ፣ አንተ እኮ ትምህርት መች ነው እምትጀምሪው? ድሬ ያለው የመጀመሪያ ዙር አለፈኝ። አሁን ሁለተኛው ሲጀመር ነው መጀምረው። እና መች እንደሚጀመር የማታውቂውማ? አዎ አላውቀውም፣ ግን ይደውልኛል። እንደዚያ ከሆነ ደክ አንቺስ፣ ክፍለ ሀገር ልጆች ባል ምናምን የለም? ትዳር ውስጥ አለኝ፣ ልጅ ነው የሌለኝ። እንዴ! እና ባልሽ ዝም አለሽ፣ አይናፍቅሽም? ይናፍቃል እንጂ። እንደ ይገርምሻል፣ ባለፈው የደወልኩ ጊዜ የከተማው ሰው በሙሉ እኔ ላይ ፈረደ ለምን በቀኑ ነው አሉ አረቄው የሚጠጣው፣ ይውሽ ጠላቱን ምን ነው አለ። እነሱማ አንቺ መጠበቅ ሰልችቶት ነው ይሉኛል። እና አንቺ ለምን ሄደሽ አጠቅም? አይዋለሁ እንጂ እንደው ነገሮች አለበጃጅ ብለውኝ ነው። አንዱን ስት ያንዱ አንዱን ስት ያንዱ እዚያ ሀገር አይሞላም። እሱ ደግሞ በደወለ ቁጥር ገንዘብ ላኪ ገንዘብ ላኪ ነው የሚለኝ። የለኝም ያልኩት እንደሆነ ውሸት ነው የሚመስለው። አዲስ አበባን ውጭ ሀገር አድርጎ ነው የሚያስበው። እሱ ሱነትሽ ነው አዲስ አበባ ስትሆኚ ሁሉም ነገር የተሳካልሽ ነው የሚመስለው። አሁንማ ትንሽ ነው የሚጎለኝ። እኔም እዚህ ያጠራቀምኳትን ገንዘብ ልክለታለሁ። እሱም ሀገር ቤት መሬት አለው፣ ሀገሬ ገብቼ ኑሮዬን አበጃጃለሁ። የለመዱት ህይወት ይናፍቃል አይደል ረዲያ? ይህ ህይወት ምኑ ነው የሚናፍቁ? አንቺ እንደ ወደዛ ሂጂ ተብለሽ ሳጨርሽን ይ ወደዚህ ተመለሽ ትባያለሽ። እኔ እንደው ምርር ነው ያለኝ ከስራው ይልቅ። እንደውም አንቺ የምትናፍቅኝ ይመስለኛል እኔማ እዛ ብትሄጂም እየመጣሁ እጠይቅሻለሁ። ውይ ዜማው አድርጎልኝ ነው የመጣሽ እንደሆነ እንዳልለቅሽም። ማን ነው ትዬ ናቸው? እንጃ የማላውቀው ስልክ ነው። ሄሎ ዜማ፣ እንዴት ነሽ? እግዚአብሔር ይመስገን። ማን ልበል? ያሬድ ነኝ። ያሬድ? አዎ። ምን ነው አረ፣ አለ ነገጥኩም። ስልኬን ከየት አገኘው ብዬ ነው። ሀኔ ነች ስልክሽን የሰጠችኝ። እቤት ነች መሰለኝ። አዎ እቤት ነኝ። እኔ ጋር ትመጫለች። ፈልግሽ ነበር። ሀና ፈቅዳለች። አብረን ሆነ ነው ምንደውልሽ ነኝ። እሽ መጣ። ምን አሉሽ? ከሀና ጋር ሆኜ ነው ምደውልሽ አለኝ። ምን አስቦኝ። ሂጅና የሚሉሽን ስሚ እንጂ። ይሻላል። ሊድ አዎ ልብስ ሊቀይር ወይስ እንደዚህ? ሊድ ሃይ ዜማዋ ደግሞ ገብተሽ ተሰነዳር ተሽፋ ብለሽ ነው የምትችው? ይሻላል አዎ። አረ እንደዚህ የሊድ እባክሽን፣ እንዳልቆይባችሁ። እኔ ምንም ከማለቴ በፊት ጥፋተኛው ጥፋቱን አውቀ ይቅርታ ይጠይቃል። እኛ እርስ በራስ ጓደኛሞች ነን። እርስ በራሳችን ደግሞ ውስተታችንን ካልፈታን ማንም ማሀላችን ገብቶ ውስተታችን ሊፈታልን አይችልም። አሁንም ቢሆን በይቅርታ የማይስተካከልና የማይፈታ ነገር ስለሌለ ይቅርታ ባባሉ ካንቺን ብሶ ትዘጊያለሽ እንዴ? አያህት አደለ ያሬዳ፣ አንተነህ እንደው የምታስንቀኝ፣ እቺ ምንም ማይገባት አውሬ ናት። ዜማ፣ ለምን ዝምት ያለች? ተናገር እንጂ። ያጠፋ ሰው ታዲያ ምን የሚያወራበት አፋሉ ዝም ከማለት የሐኒን ጊታር መበጠስ አልነበረብኝም። ያደረግኩት ነገር በጣም ጸጽቶኛል። ዋናው ይሄ ጉዳይ አንዴ በማወቅም ሆነ ባለማወቅ ተፈጽሟል። ስለዚህ ጥፋትን አውቆ ይቅርታ ማድረግ ነው። ቆይ ምን አስበሽ ነው የበጠሽው? ለእኔ ይሄ አልፏል ችግር የለውም። ከዚህ በኋላ ግን የከፍ አደጋ እንዳታደርሽብኝ ይሰጋለሁ። ለምን እንደበጠስኩት ማስረዳት ምን ይሰራልሻል? ዋናው ጥፋት የገብቱኝ ይቅርታ መጠየቄ ነው። አወጥ ፍቻለሁ በጣም ትልቅ ይቅርታ ጠይቃለሁ። ዋናው ይሄ ጉዳይ አንዴ በማወቅም ሆነ ባለማወቅ ተፈጽሟል። ስለዚህ ጥፋትን አውቆ ይቅርታ ማለት ነው። ዜማም ከዚህ በኋላ እንደዚህ አይነት ድርጊት እንዳታደርጊ። እሺ፣ ዛሬ እስኪ ተራ በተራየት ጮትን እንቆይ። ማን ይግባ? ሀኒ ትግባ ልቆይ። ሀኒ ትገቢያለሽ ደስ ይለኛል። የት ይሁን እንጂ ጥሩ መልካም ላልመሰለኝ ያልጓጓም ባያድል ጥሩ መልካም ላልመሰለኝ እኔን ያልጓጓም ባያ

ሳይሄድ ሳይመሻይ ነገር አልጓጓም። እኔ አልጓጓም። አንቺ ግን ለምንድን ነው እኔ ሁሌ የዘፈን አይንሽን የምትጨፍኝ እንዴ? ሀና፣ ምን ማለት ነው? የእውነትን እኮ ተመስጬ ልሳምሽ ፈልጌ ነው። አይደለም፣ አውቃ የእኔን ስሜት ለማበላሸት ሆን ብላ ነው። እንደዛ ካሰብሽ በጣም ተሳስተሻል። አልተሳሳትኩም። ያንቺ አመልመሽ ጠፋኝ። ሀና፣ ተሳስተሻል አልተሳሳትኩም። እሺ፣ አልተሳሳትሽም። ግን ቢያንስ ስሚ። ካልተሳሳትኩ ለምንድነው የምሰማ? አንድ የሙዚቃ ሰው ኮንሰንትሬት ለማድረግ ወይም ደግሞ የሙዚቃውን ስሜት አጣጥሞ ለመስማት አይኑ ሊጨፍ እንደሚችል አንቺም ታውቂያለሽ አይደል? እሷ ገና ጀማሪ አይደለች እንዴ? ስለ ሙዚቃ ምን አውቃ ነው የምትመሰጠው? ካጠፋው ይቅርታ። ሁሌ ታጠፊና ይቅርታት ያለሽ ይቅርታ ም እኮ ሲበዛ ይሰለቻል። አሁን ስተነስቼ ጥዬ ሄድ ነው። አንተ ከምትሄድ እኔ ነኝ የመጣሁት፣ እናንተ ስሩን ሄዳለሁ። ዜማ ተቀመጭ። ታከብሪኛለሽ አይደል? ቲ ሂድ። ሲጀመር እሷ ባትመጣ ኖሮ አንረበሽም። አሁን ተረጋጋን መሰለኝ፣ ስለዚህ ወደ ሙዚቃችን እንመለስ። ዜማ፣ የማን ነው ምገቢ? አልሰማሽኝም። ዜማ፣ ሰምቻለሁ። ሙዚቃውን እያሰብኩ ነው። እሺ ይቅርታ። የመሀሙድን ተረሳሾ የሚለውን ዋው! ቆንጆ ምርጫ እንደምን ይወድ ቃል እንደዘበት ያደረግነው ነው ሁሉ በልጅነት ፍቅር እንደ ፈሳሽ ይሆናለይ። እንደምን ዘነጋሽ? ተረሳሾይ ተረሳሾይ። ዋው በጣም ነው ያስደሰትሽ። አመሰግናልሁ። ቅድም የሆን ነገር በጭንቅላት እየተመላለስ ስላስቸገረ ነው እንድትታረቁ ያሰብኩት። አንድ ይመጣ ይሄ ጊታር እዚህ ተቀምጦ ምንም አይሰራ። እኔ ካልተጠቀምኩበት ደግሞ የሌላ ሰው መገልገያ ቢሆን ምንም ችግር የለውም፣ እንዲያውም ጽድቅ ነው። ለእኔ? አዎ፣ ላንቺ። እኔ አላምንም። ውይ ያሬድዬ፣ ምን እንደምልህ አላውቅም። እመኚኝ ዜማ፣ አንቺም በራስሽ ጊታር አብረን እናጠናለን።

ፈልገ ነው ለመጨረሻ ጊዜ ልሰናበትሽ ነው የመጣሁት። ታዲያ በስልክ አይሻልም ነበር? ስልክ መሽታነሽ እና ና ፍቅር፣ በጣም እየደከምከኝ ነው። ለዛም ኮ ነው አሁን የመጣሁት። ማለት የበለጠ ልታዝጋኝ ነው ሳይሆን፣ እና ለአንድና ለመጨረሻ ጊዜ ብስምሽ ደስ ይለኛል። ከአንተ ምን እንደምወድል ታቃለ። የሞኝነትን። ለማንኛውም ለእሱ ይቅርታ እና ታዲያ ምን ይሁንል አይ፣ ምንም። ወደ ክፍለ ሀገር ልሄድ አስቤያለሁ። በዛውም አየር ልቀየር ብዬ ነው እና ሄዳ ምን ዱባይ የምትሄዳስ መስልክ እኮ ምን ለውጥ ያመጣል? ዋናው ነገር አንቺን ማየት የማልችልበት ቦታ መሆኑ ነው። እኔ ላለ ማየት ነው እንዴ የምትሄደው? አይ፣ ያው እንደዛ ሳይሆን ቢያንስ ለአንዴ ና ለመጨረሻ ጊዜ ስምሽ ልለይሽ ብዬ ነው። አይ፣ እሱንኳን የበለጠ እንድታስታውሰኝ እንጂ እንድትረሳኝ አይረዳህም። ከሁሉም በላይ የአንቺ መልካም ፍቃድ የለበትም። አዎ አየህ፣ አሁን አሁን በቀላሉ የሚገባው አራዳ እየሆንክ ነው። ጎበዝ። ለማንኛውም ለነበረን ሁሉ ጊዜ በጣም አመሰግናለሁ። መልካም እመኝልሻለሁ። ላለመመለስ እንደምትሄድ ተስፋ አድርጋለሁ። ስትመልሽ የኔ ቆንጆ፣ ብታይ በጣም የናፈቅሽ ተቸገርኩሽ። ታዲያ ለምን ተጠቃለን አብረን አንኖር? ደስታዬ እንደ አድርጎልኝ ነው ሞረኛ ብቻ ግን በጣም ነው ማፈቅርሽ። እኔም በጣም ነው ማፈቅርሽ። በቃ ከአንተ ጋር ሲሆን ደስታዬ። የኔ ጣም እግዚአብሔር አንቺ ስለሰጠኝ በጣም ነው የማመሰግነው። ስማኝ ማ፣ ወይ ሙዚቃ እኔ ሙዚቃ አስጠናሻለሁ፣ አንቺ ደግሞ ፍቅር ትሰጪኛለሽ። ጊቭ እንድ ቴክ መሆኑ ቤብ ማለት። እኔ እምልሽ ፍቅር ግን ምን ይመስልሻል? ሰጥቶ መቀበል ይመስለኛል። ያው ከሁለቱም በኩል እኩል እንደው ማለት ሰጥቶ መቀበል ነው ወይስ መስጠት ብቻ ነው ይመስልሽ? አንተ ምን ይመስላል? መስጠት ብቻ ይመስለኛል። አንዳንዴ ለሚወዱት ሰው ሁሉ ነገር ፈቅዶ ነው የሚሰጥ ደግሞ ምላሹን መጠበቅ አለብኝ ብዬ አላስብም። በቃ እንደዛ ከሆነ እኔ ሰጥቼ ይቀበላለሁ፣ አንተ ደግሞ ዝም ብለህ ፍቅር ብቻ ትሰጠኛለህ። ለአንቺ ሁሉ ነገር የሚሰጥሽ ምንም አይከፋኝ። ማሚ። ወይ ልጄ። ያሬድ እኮ ለዜማ ጊታር ሰጣት ስጦታ፣ አየሁት እኮ በጣም ነው ደስ ያለኝ። ምን ያድርግ ታዲያ፣ ድጋሜ የኔን ጊታር እንዳታበላሽ በማሰብ የራሱ የሚፈልገውን ጊታር አንስቶ ሰጣት። አዎ አክስቴ ሰጠኝ፣ በጣም ደስ ያለኝ። አሁን ደግሞ ሌላ ስጦታ ይሰጠኛል ብለሽ ሌላ እቃ ፍጃ አሉሽ? እሺ

ያሬድህ